ሰላም ጤና ይስጥልኝ ውድ የተከበራችሁ የቻራሬ ተከታታይ ሰላማችሁ ይብዛልኝ። የበያላችሁበት ኧረ ጉዴ ወንዶቼ ብቻ ምንድነው? ብድሩን የማይከፍል ወንድ ልጅ አይወለድ ነው የሚባለው። አባባሉ አባባሉ አይደለም። ትክክለኛ ነገር ነው። በተግባር ነው ያየ ነው። እንዲ ወይዘሮ ሀይሚዬ ብሩኬን ጠጉር ካልቆረጥኩኝ ያዙ ልቀቁኝ፣ ይሄ ምላጭ አዲስ የተገዛ ነው እኔ የእሱን ጠጉር መቁረጥ አለብኝ እያለች አቡዋግርየው ስትል ነበረ። ብሩኬ ደግሞ ዛሬ ተበቅሏታል ማለት ነው። በቀሌሏቸዋል የኔ እናት ሀይሚዬ፣ እኔ ድንቅ ጥልበልሽ የኔ ልብ ልም ይበል እውነት ለምን ያንቺ፣ የኔ ትንሽዬ፣ የኔ እናት፣ የኔ ምን ልበልሽ፣ የኔ ዳይመንድ እፍ። የኔ ቃል እኮ ራሱ ይጠፋብኛል አንዳንድ ጊዜ ራሱ። እንግዲህ ዛሬ ውዶቼ፣ ምንም ነገር እንዳልተፈጠረ ሀይምዬ ዝንጥ ዝነጥንጥ ብላ ቦርሳዋን ይዛ ጠጉሯን አስተካክላ ብሩኬ ቀጥሯት መጣች እና የተዘጋጀለሽን አላወቅሽም። አይ ሀይምዬ፣ ያሉሽን ባልሰማሽ ገበያ ባልወጣሽ አይደለ ተረቱ ብሩኬ እና ስትመጣ በአበባ በምናምን በሽቶ አቀባበል አደረገላት። አይ ብሩኬ ብሩኬ እኮ አይበቀል። በፍቅር ጀምረዋል በጠብ ይጨርሰዋል ትላላችሁ። ከዛ ስትመጣ አበባ ተዘጋጅቶላታል። የሚሽተው የሚጣፍጥ ሽቶ ተዘጋጅቶላታል። ከዛ ያው ውዶቼ የሉሽን ባልሰማሽ ገበያ ባልወጣሽ አይደል ነገሩ። ከዛ ሀይሚዬ ምንም እንደሌለ ነገር መጣች፣ የኔ እናት ቅብጥ ቅብጥ ስትል ይሄ ግን ልጁን ግን ታውቀዋለች። ስታየው እንዴ እሱ በፍቅር ምናምን ነገር ይሸዋ ወዳታል። አንዴ ጠጉሮች ላይ አበባ አላደርግ ምናምን ነገር ይላታል ልጁ ድንገት መጣ። እንዴ ከየት ነው የመጣው? ግን ልጁ ውዶቼ እንዴ ልክ አክሲንግ እንደ እብድ ምናምን አድርጎ ራሱን ምናምን ነገር መጣ ከዛ ደነገጠች ሀይሚ። ይገና ስታዩ የኔ እናት እኔ ለደንግጥልሽ። ስንትና ስንት እቃቃ ተጫወተባቸው። አንድ ጊዜ ጨፍሩ ይላቸዋል፣ አንድ ጊዜ ሩጡ ይላቸዋል። ምን ያላላቸው ነገር አለ? ጉድ ብሩኬ ጨፈረ። ጭፈር አልችልም ይላል። ሀይሚ ደግሞ ጨፍር፣ ታኛ። ብተኛ ይሻላሃት ዛሬ ትላለ ሙሉኬ ምንም እንደማያውቅ ሰው ተኛ፣ ስትሎ ተኛ፣ ጨፍር ስትሎ ይጨፍራል። መቼስ እዚሁ ከምንቀር ይሻለናል፣ በእንደዚሁ በእንክብካቤ ምንቀጥል ይሻለናል በማለት እኮ ነው። ከዛ ውዶች የቀጠለ ነገር እየው፣ እንዴ ሀይሚ የሩጫን ቀጠለችዋ፣ ነካችው እንዴ ብሩኬ ግን ብሩኬ፣ ነገሩ ይሄ የሚያምር ጠጉሩ ከሚቆረጥ ይሻላል። መቼስ የሚያምር ጠጉሩን እኮ ነው ልቁረጥ ያለችው። ነገሩ ሀይሚያ አትቆረጥም፣ እንደሚያምርበት ታውቃለች። በዛ ላይ ደግሞ ፈርዘው ብለነው ነበረ፣ ፈርዞት መጥቷል። ዋው አሪፍ ነው። እና ውዶቼ እውነተኛ ወዳጅ የሚያምርባችሁ ማለት እውነተኛ ወዳጅ የሆነ የሚያምርባችሁን ነገር ይነግራችኋል። ጥላታችሁ ግን የሆነ ነገር ቢያምርባችሁ ራሱ ያምርባችኋል አይላችሁም። ያስጠላባችኋል ነው የሚላችሁ። እግዚአብሔርን ለምን? ስለሚቀና፣ ውስጡ እኮ እየተቃጠለ ነው። ያስጠላባችኋል የሚላችሁ የምሬን ነው። ብሩኪ አሁን እንደዚህ ሲሆን ጠጉሩ በጣም ነው የሚያምረው። ያው የሰው ፍቅረኛ ለምን አደነቅሽ ልትሉ ትችላላችሁ። የሀይሚዬ እኮ ፍቅረኛ ነው፣ ባደንቀውስ። ሀይሚዬ ደግሞ የኔ ትንሽዬ እህት ናት፣ ነፍሴ እስከሚወጣም ወዳት ለዛው ምን ሆናችሁ ነው እነ ጠንፌ ሲያደናንቁ የለ እንዴ? ለእነሱም ለዛውም፣ የነሱ አድናቆት ህገ ወጥ አድናቆት ይባላል። ህገ ወጥ አድናቆት በራሳቸው መብት ነው የሚያደንቁት። እንዲህ ህገ ወጥ አድናቆት ብቻ ሳይሆን ህገ ወጥ ፍቅር ነው የሚሰጡት ለብሩኬ ጥላላችሁ። ለማንኛውም ለሀይምዬ የሚያምር ሽቶ ተሰጣት፣ አበባው እንደዛው ተደረገላት። ነገር ግን ብሩኬ ከዛም አልፎ አላልፎ የሆነ ነገር ብሏል። ውዶቼ ብሩኬ ሀይምዬን ጥዬ ልሄድ ነው፣ ምንም ማድረግ አልችልም፣ በዚሁ አረሳስቻት ምናምን እያለ ነው። እናንተ ይህን ነገር እንዴት አያችሁት? እኔ ግን ለብሩኬ ባለፈውም ነገር እንደተናገርኩትኝ ጥሯት ባይሄድ ይዟት ሄዶ ፏ ዘና ቢያደርጋት ጥሩ ነው። ግን እኛም ፕራንክ እያደረገ ነው ወይስ እውነት ጥሯት ሊሄድ ይችላል፣ እና በሰፊው ልመለስበት ይችላል በሌላ ቢዶ። ግን እኔ ባይሄድ ጥሩ ነው። ስቲ እናንተ ምን ትላላችሁ? ይሄድ ወይስ ይዟት ይሄድ? ይዟት ቢሄድ ደስተኛ ነኝ እኔ ማለት። ብሩኬ ደግሞ ያው ቤተሰብ እናንተ አላችሁ ምናምን፣ ምናምን እኛ አለን። ነገር ግን ከእኛ በላይ ደግሞ ብሩኬ አንተነህ ለሀይሚ ደስታ ስለዚህ ይዛት ብትሄድ ደስ ይለናል። እዚህ ይደብራታል ብቻዋን፣ እርግጠኛ ነኝ ታቃለክ ይደብራታል። እና ይዛት ሄደ ምናም ብታስደስተን ደስ ይለናል። እሷን ፈካ ዘና ብትልልን ደስ ይለናል። የኛ ትንሽዬ ተከፍታ ማየት አንፈልግም ውዶቼ፣ የሰው መከፋትን ማትወዱ ሰዎች፣ የሚየን ደስታ የምትወዱ ሰዎች ይዛት ሄድ ብላችሁ በኮመንት ብትጽፉ ለቡልኬ ጥሩ ነው። እኔም እንደዛ ነው አሳቤ። ለማንኛው ላይክ፣ ሼር አርጉ ሰብስክራይብ ሲያርጉት ቻናሌን ውዶቼ ሞቷል እኮ መቀበር ነው የቀረው።